ጉዳዩ እንግዲህ ለብዙዎች መማሪያ ይሆናል፣ ሊሆንም ይችላል ብዬ ያሰብኩት ነው። ከታካሚዎች ከደረሱኝ ጥያቄዎችና ኢንፋክት በእኔ በኩል የምችለውን መፍትሄ ከሰጠው በኋላ ብዙዎችም ሊያሳትፍ ይችላል። ሀሳብ መጋራቱ አስፈላጊ ነው ያልኩበት ፖይንት ነው። ከአንድ ወር በፊት ነው ልጅቷ ለህክምና ወደ እኔ የመጣቸውና ስትመጣ የመጀመሪያ ጥያቄዋ የነበረው ባል እያገባው ፈታለሁ ነው። አግብቼ ከአንድም ሁለት ሶስቴ እንዲያውም ጥሩ ጥሩ የሚባሉ ባሎች ነው የሚገጥሙኝ፣ ግን እፋታለው። አሁን ለአራተኛ ጊዜ አግብቻለው፣ ግን ችግር ላይ ነኝ። አሁን መስማማት አልቻልኩም፣ ልፋታ ነው በሚል ከመጣችና ያለ ሁኔታን በደንብ ዲስከስ ካረግን በኋላ ነው የነበረው ሚስጥር የምትነግረኝ። ሁሌ እንግዲህ እኔጋ ችግር አለ ወይም ሰዎች ይጠሉኛል፣ ምናምን ሳይሆን አንድ ሰው የማይግባባበት የማያግባባ ኢነርጂ በሱ ላይ ሊሆን ስለሚችል ነው። ከተቃራኒው ቦታ ላይ ብቻ አይደለም፣ ከዛኛው ወገን ብቻ አይደለም መጥፎ ነገር ያለው ወይም ከእኛ ጋር ብቻ አይደለም፣ መሀል ላይ ምን ተፈጠረ ብሎ መጠየቅ አስፈላጊ ነው በሚለው ከተነጋገርን በኋላ እንዲያውም በደም ራሴ ላይ ያስተዋልኩት ነገር ቢኖር እኔም በአይኔ ሰው እንጎዳለሁ እንደምጎዳ ፊል አረጋለሁ፣ የሚል ጥያቄ አነሳች። ለዚህ ማስረጃ ብላ ያቀረበችልኝ ምንድን ነው፣ አንድ ሰው የሆነ ቀን ላይ በአጋጣሚ ሽንቱን ሲሸና አይቸው በጣም ኢንስፓርዱኛ ያየሁት። ከጥቂት ጊዜ በኋላ ያ ሰው ብልቱን ታሟል የሚባል ወሬ ሰምቼ እንዲሁ ወደ ካንሰር ተቀይሮበታል የሚል አሁን ካንሰር ሆኖበታል የሚል ነገር አለ የሚል ነገር አነሳች። ሁለተኛም እንደዚሁ ጓደኛዬን ጡቷን አይቼ እንደዚሁ ጡቷ ላይ ጉዳት ደርሷል እሷን በሽተኛነት አሁን ላይ የሚል ነገር ሲመጣ መጀመሪያ አንቺ እንግዲህ ከችግርሽ ለመውጣት የመጀመሪያ ስቴፕ የሚሆነው አንቺ ላይ ያለውን ይሄ የቡዳ መንፈሱን ማስወገድ እና ከቻልሽ፣ በማያውቁት መንገድም ቢሆን በአንቺ ምክንያት ለጉዳት የተዳረጉትን ሰዎች ማከም ወይም ማሳከም መቻል አለብሽ በሚለው ተስማምተን ወደ ህክምና ገባንና አልሐምዱሊላህ፣ ሁለቱም ሰዎች ውጤት አምጥቷል። በራሷ መንገድ በተለያየ መንገድ ሰታቻቸው ማለት ነው። ምንም የወጣ ሚስጥር የለም። እንግዲህ እነሱ ከዳኑ በኋላ ነው ጥያቄው የሚነሳው። እነሱ አሁን ድነዋል እና የተውበት እና የሸርጦች ውስጥ አንዱ ተበዳይን ይቅርታ መጠየቅ ነው። እነኚህ ሰዎች ይቅርታ መጠየቅ አለብኝ ወይ ነው የእሷ ጥያቄ። እንግዲህ እንዲህ ካልን የይቅርታ ኮንሴፕትን በደንብ መረዳት አለብን። ይቅርታ ለምንድን ነው የምንለው፣ ይቅርታ ለምን አስፈለገ፣ መጠየቅስ ለምን አስፈለገ የሚለውን ስናነሳ የነበረውን ኔጋቲቭ ኢነርጂ ቶታሊ ለማስወገድ ነው። ለምሳሌ አንድን ሰው ሰደብኩት በሆነ አጋጣሚ ወይም ክብሩን ነካሁ። ክብሩን ከነካሁ በኋላ በራሴ አላህ ጋር ከይ አላህ ላይም ወንጀል ሰርቻለሁ። የሰዎችን ክብር መንካት የለብኝም ሰውንም ጎድቻለሁ ማለት እሱን ነኪቻለሁ፣ ስለ እኔ ብዙ እንዲያስብ አድርጊያለሁ፣ አበሳጭቼዋለሁ። በጎ ነገርም በማሰብ ማሳለፍ የነበረበትን ጊዜ ስለ እኔ በመበሳጨት አሳልፈዋል። ብዙ ነገር ጎድቼዋለሁ አን በአንድ ቃል ሊሆን ይችላል። በራሴ መንገድ ያለውን ከተውበትኩ በኋላ እሱን ይቅርታ የምጠይቀው ቅድም እኔ አንተን ስሰድብ የነበርኩበት ማንነት ሌላ ነው። ያም ማንነት እኔም ራሴ አልፈልገውም ማለት ነው። እኔም ራሴ አልፈልገውም ይቅር በለኝ ስለው እኔም አልፈልግም በሚል ንያ ውስጥ የቀድሞ ማንነቴን ስክድ እሱም ይቅር ሲል በዛ ማንነት ምክንያት የተፈጠረው ኢነርጂ ነጋቲቭ ኢነርጂ ቶታሊ ድሊት ይሆናል። ስለዚህ ማንነቴ ወደ ፖዘቲቭ እያደላ ይሄዳል ማለት ነው። በነገራችን ላይ ስራዎችን ስንሰራ፣ አንድ ሰው ኸይረ ስራ ሲሰራ ቀልቡ ላይ ኸይረ ነገር ይጻፋል። ያ ኸይረ ነገር የእሱ ማንነት እየበዛ ሲል ለምሳሌ፣ እውነት ሲናገር አሁንም እውነት ሲደግም ሰውየው አላህ ዘንድ ስዲቅ ነው ይሄ እውነተኛው ነው የሚል መዝገባ ላይ ይመጣል፣ ሲል ሐዲሱ ውሸት ሲናገር ሲደጋግም፣ ያ እዛ ጋር ይደርሳል ሲል። እነዚህ የእውነተኝነት ፍሪኮንሲዎች የተደጋገሙ እውነተኛ ማንነት ማንነቱ የእውነተኛው ይሆናል ማለት ነው። ውሸተኛ ውሸት እየደገመ እየደገመ እየደገመ ሲሄድ ጠቅላላ የዚህ አካል መገለጫው ውሸታምነት ይሆናል ማለት ነው። ስለዚህ ይሄ ውሸታምነት እስካልተደለተ ድረስ ውሸታምነቴ ነው እያደገመ ሄደው ማለት ነው። በተመሳሳይ ሰውየውን ስጎዳው ስሰድበው ክብሩን ስነካ የዚህ ክብርን የመንካትና ሰዎችን የመጉዳት በእኔ ላይ ደግሞ የእኔነት የበላይነት እኔ ይበልጣለሁ የሚል የእኔነት ስሜት ነው ሰውን እንድጎዳ የሚያደረገኝ፣ ሰውን እንድሳደብ የሚያደረገኝ፣ ሰውን እንድንቅ የሚያደረገኝ። ይሄን በእኔነቴ መስመር ላይ የኔ የእኔነት መገለጫ እንዳይሆን ስደልተው ይጠፋል ማለት ነው። ስለዚህ አሁን በደንብ መታወቅ ያለበት ነገር ምንድን ነው ይሄ ጉዳይ ማንነትን ከማሳደግ አንጻር መንፈሳዊ ጉዞአችንን ከማሳደግ ከማህበረሰቡ አንጻር በጣም ትልቅ ትልቅ መሰረታዊ ነገር ነው ማለት ነው። ይቅርታ ስጠይቀው ያኛውም ሰውዬ ይቅር የሚለኝ የኔን መጥፎ ማነት እኔ አሁን ያለሁበትን ሳይሆን ፖዘቲቭ ማነት ሳይሆን ኔጋቲቭ ማነቴን እሱም ከኔ ጋር እኩል እንደሚጠላው ለመግለጽም ጭምር ነው። እንዳውም አንዲት ታሪክ ላንሳ እዚች ቦታ ላይ አንድ በጣም በአካባቢው የተከበሩ ሰው ናቸው ነው የሚባለው እና ሁሉም ሰው የሚያከብራቸውን ሰው አንድ ዝም ብሎ ሁሉንም መሳደብ የለመደ ሰው መንገድ ላይ መጥቶ ዘለፋቸው። እሳቸው ግን መልስ አልሰጡትም። ሰውየው ከሄደ በኋላ ኤከሌን ነው እኮ የሰደብከው እንዴት እሳቸውን ትሰድባለህ? ብለው ሰዎች ወረዱበት ያን ሰው ሲወርዱበት፣ ያ ሰውዬ ሮጠ መጣና እኚህ ሰው ላይ እግራቸው ላይ ወድቆ አውፉ በሉኝ፣ እባክዎትን አውፉ በሉኝ አለ። እያለቀሰ ሲለምን ማን ነው አውፉታ የሚገባው አሁን እግሬ ላይ ወድቆ ይቅር በለኝ የሚለው ሰውዬ ወይስ ቅድም የሰደበኝ? አያቸው አሁን እዚች ቦታ ላይ ሰውዬ ሁለት ማንነት ነው ያለው ማለት ነው። የቅድሙ ማንነቱ ነው ሼጣን፣ ያው ማንነቱ ነው ይሄኛው፣ እውነተኛ ማንነቱ ነው ያኛው። ማንነቱን ክዶ ስለመጣ በቃ ኢስ ኦኬ ማለት ነው። አሁን ይቅር ባይባል ራሱ ክዶ አለ ያኛው፣ ደልቶታል ማለት ነው። አሁን ወደዚችኛው ልጅ ስፔሲፊካሊ ስንመጣ ግን አንዳንድ ይቅርታዎች ደግሞ ማህበረሰብ ሊያናጉ ይቅርታ ብዬ ስጠይቅ በድብቅ የሚደረጉ እንደዚህ ማህበረሰብን ሊያናጉ ሰዎችን ለበለጠ ሌላ ወንጀል የሚያነሳሱም ደግሞ ሊሆን ይችላሉ። ለምሳሌ ይህንን ልጅ እኔ ነበርኩ የጎዳሁ ብላ ብትነግረውና ያ ሰው ሌላ ሰው ቢያወራ ሌላ ኔጋቲቭ ኢነርጂ ማባዛትም ሊሆን ይችላል። ኢንፋክት እቺ ልጅ አሁን ድናለች። በጣም በሚገርም ሁኔታ አይኗ ላይ የሚቀባ መድኃኒት ሰተናት አይኗን ተቀብታ በአሉሚኒየም ፎይል ስሸፍነው በሶስተኛው ቀን አይኗ የጠፋ ያክል ነበር። እኔ ፊል ያረኩት በጣም አብጦ አይኗ ከዛ በኋላ ግን ሲመግል ነው የዳነችው። እንዳውም እኔ እራሴ ደንግጬ ነበር። እንደዚህ በዚህ ደረጃ አይኗን ሊጎዳ የሚችል ቢሆን ደግሞ እኔ ተጠያቂ ውስጥ ሊያደረገኝ ይችላል ብዬ ያሰብኩበት ሁኔታም ነበረ በወቅቱ። አሁን ግን አልሐምዱሊላህ ድናለች። ከዛ አይነናስ አይነቶቹ የትኞቹ ናቸው የሚለው ለመለየትም ጭምር ደግሞ ከየት እንደመጣ በደንብ ዲስከስ አደረግን። እናቷ ክፍለ ሀገር እንደምትኖርና ባዕድ አምልኮ የጠመደች እንዳውም የሆነ ሰው መቃብርን ሂደን በግድ ያው እናት እስከሆነች ድረስ ካሌዝ ሽብላኝ ሂደን አብረን ጠዋፍ አድርገናል። ከዛ በኋላ እኔ እየቀራው ስመጣ የእሷን ይሄኛውን ድርጊቷን በጣም ስቃወማት ከእኔ መንገዶ ተሽማ ህይወት አይኖርልሽም ብላ ረግማኛለች ሁላ ነው ያለችው። የእናት ጉዳይ አንደኛው ጉዳይ ነው፣ በእናት በኩል የመጣው የመጀመሪያው እሷን የምትወበትበትን መንገድ መፈለጉ አንድ ጉዳይ ነው። አሁን ግን በጣም ግራ አጋቢው ነገር ይሄኛው እቺ ልጅ በዳይሬክት እነኙን ሁለቱ የጎዳቻቸውን ሰዎች ይቅርታ መጠየቅ አለባት ወይስ የለባትም ነው? ከችግሯ ከተወገደች ከካሰችም በኋላ እስቲ እናንተም ሀሳብ፣ አስተያየቶቻችሁን አጋሩን።